ሸፍ ስሜ ቅዱስ ይባላል። ያሁን ስሜ ኸይረዲን በአሁኑ አማን እባላለሁ። በፊት ስሜ አማኔ የማሸብር መባል እታወቃለሁ። በፊት ሚሊዮን፣ አሁን ሳላ። ወደ እስልምና በጓደኛዬ ምክንያት ነው የመጣሁት። ወደ እስልምና ከልጅነቴ የነብያችን ሰለላሁ ዐለይሂ ወሰለም ፍቅር ነበረኝ። ስለ እሳቸው ስሰማ ያደኩት ነገር ወደ እስልምና አምጥቶኛል ብዬ አስባለሁ። እስልምና ሀሳብ ቀርቦ ል ነበረ ከዛ በማንበብ መጽሐፎች ምናም በማነጻጸር ከሁለቱም በማየት እና ከዛ በቃ መምረጥ ነበር። ከዛሬ አምስት አመት በፊት የዳዋ ጥር ያደርገልኝ ማለትም የንጽጽርና መጽሐፎች ምናም ነገር ይሰጠኝና አነብ ነበረ። በዛ ምክንያት ያን አንብቤ ያለውን ነገር አገናዝቤ ወደ እስልምና መጥቻለሁ። ሻዳ ማለት የሚገልጽ አይደለም እንዲህ በቃላት ይሄ ብለ የምትገልጸው ነገር አይደለም። ለየት ያለ ስሜት አለው ማለት ከምንም በላይ የሚቀልህ ነገሮች አሉ። መጀመሪያ የነበረ ነገር ሁሉ ለምትታነ የምትመጣው እንደ አዲስ ሰው ነህና፣ በቃ እንደዚህ ነው ይል ነገር አልችልም። ማለት ስሜቱ ለያለ የዛሳት የነበረው ስሜት እና ቻ፣ አልሐምዱሊላህ ወደዚህ ላመጣኝ ሻሃዳ ሲዝ በብዙ ጭንቀት ነበር ያስቱት። አጋጣሚ ሆኖ ሰፈር ስለሆነ መስጂዱ በቃ በጣም ተጨናነቅ ምናምን ነገር ነበረና፣ ግን በቃ ሻሃዳ ላይ ያለው ስሜት ከባድ ነው። ለመግለጽ ይከብዳል። እንዲህ ነው ተብሎ የሚናገር አይደለም ግን በቃ ደስ ይላል። የሆነ ነገር ይቀልሃል። በቃ የሆነ ሀጃ የተነሳ ያክል ነው የሚሰማው። ሻሃዳ ከመያዜ በፊት እስልምናን ሳነበውና ሳቀው ስለነበር ሻሃዳ ሲይዘው ሙሉነት ነው የተሰማኝ። አጋጣሚ በስልክ ነው ኡስታ ሳብ ዋይደር ዱባይ እሳቸውን ያስያዙኝ። በጣም ሙሉ ያን ኩያል ስሜት ነበር ያሰማኝ የነበረው። ድሮ ገነት አሰፋ፣ አሁን ደሞ ፊርዶስ አሰፋ። የበፊት ጸጋት ተስፋዬ፣ አሁን ወራት ተስፋዬ። የበፊቷ መቅደስ ጌጤ፣ ያውና ሶፊያ ጌጤ እባላለሁ። ቃል ኪዳን እባላለሁ። አብዛኛውን ጊዜ ያው አሁንም ቃል ኪዳን ነው የምጠራው፣ በቃል ኪዳን ነው የምጠራው። ያው አንደኛ ያው በከማነጻፀር ደረጃ ነው። ሁለተኛ ደግሞ የኡስታዞችን ምናም ምናም ማህበራዊ ሚዲያ ላይ የማየው ነገር ኡስታዞችን ምናም ምናም፣ በተለይ ኡስታዝ ካሊድ በጣም አድናቂው በቃ አዳማጩ ብለኝና በጣም አዳምጣሉኝ። አልሀምዱሊላህ እስልምና በጣም ደስ የሚል ዲና፣ ቆንጆ ዲና። የመጣሁት በአካባቢ ባሉት ሙስሊሞች ነው የተሳብኩት ማለት ነው። ወደ እስላም የመጣሁት ያው በሚሰማው በማየው ነገር ነው። ሲቀጥል ደግሞ መጽሐፍ ቅዱስ በደንብ ባብቅ ነው ይበልጥ የመጣሁት የሰማሁትን ነገር ወደ መጽሐፍ ቅዱስ ካየርኩትና በደንብ አነበብኩት ያው መጽሐፍ ቅዱስ ላይ ነው ግን ብዙ አመታችን ነው ያው ሻሃዳ ስትይዤ የነበረው ስሜት ነው፣ እንዴ ምን ብዬ እንደማስረዳ አላውቅም። ሻሃዳ ከያዝኩ በኋላ ያለው ስሜት ጽፋና በጣም ቆንጆ ነበረ፣ በጣም ደስ የሚለው ከዛ በኋላ። ሻሃዳ ከያዝኩ በኋላ በሞት እንኳን አይቆጨኝም። ሻሃዳ አውዝ ቢላ በቃ ያን ከዛ በፊትም ከዛ በኋላ ሁልጊዜ የሚይዘው መምይዘው ሻሃዳ፣ የመጀመሪያ ጊዜ እንዲያዝኩት ሻሃዳ ጭራሽ አይወዳደርም በቃ ምንም ጥያቄ ነው የማይወዳደር ነው የማይገናኝ ነው። በቃ ሰላም የሆነ ውስጥ ለመጀመሪያ ጊዜ ረብ ሲያገኘ እንደዛ ነው ሰማው ከምንም ነገር በላይ እኔ እንጂ የሰለመ እና ሻዲ ያዘ ያቀዋል ወለ እኔ ተደብቄ ነበር ያዝኩትኝ ማለት ነው እና ማንም ማያቅም ነበር እኔ እንጂ አይተሰማኝ ስሜት እንደገና መወለድ ማለት ነው ወይ ወልዱ ያየ ሰው ካለ ለይ ስትቶል የሚሰማክ ስሜት ነው በቃ ከዛ በላይ ነው እና አልহামዱሊላ መርጦ ስላሰለመኝ ሻዳ ስለያዝኩኝ በጣም እድለኛ ነኝ አላ ለሁላችንም ይሄንን ቀን ያሳየን ሳያታዩ አትሙት ላለው ያው ሻዳቲስ እንደ አዲስ መወለድ ነው። አዲስ ያለፈብን የነበረብን ወንጀል በሙሉ ተሽሮ እንደ አዲስ መቆም ነው እና ስሜቱ ምንም እንደማያቀጣል ስለሆነ ደስ ይላል። አልሐምዱሊላህ ረቢል ዓለም።